ይደውል ይመዝገቡ። ኦኬ። ዛሬም እንደተለመደው እጅላችሁ የመጣሁት ትምህርት ምንድ ነው? አማርኛን ቃላትን የአማርኛ ቃላትን በእንግሊዘኛ ማንበብና መጽሐፍ ይሆናል ማለት ነው። ቤተሰቦች አዳዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ቪዲዮውን ጀምሮ ለሌሎች እንዲደርሳቸው ሼር አድርጉላቸው ለጓደኞቻችሁ። ኦኬ። ከዚህ ላይ እንደምታዩት በዚህኛው ተራ ባለሁለት የአማርኛ ሆሄ ቃላቶች አሉ በዚህኛው ባለ ሶስት እንዲሁም በዚህኛው ባለ አራት ሆሄ በዚህኛው ደግሞ ባለ አምስት ሆሄ የአማርኛ ቃላቶችን ነው ይዤላቸው የመጣሁት። ከዚህ ላይ ያሉ አማርኛ ቃላቶችን አንድ በአንድ እናነባቸዋለን፣ እንዲሁም ደግሞ በእንግሊዝኛ ሌተሮች በመጠቀም ይህን አማርኛውን ወደ እንግሊዝኛ በመቀየር እንጽፋለን ማለት ነው። እስከ መጨረሻው እስከ ቪዲዮው መጨረሻ አብራቸውን ቆዩ፣ በደንብ ይገባቸዋል። መልካም ቆይታ። ኦኬ እንግዲህ ይህኛው ምንድን ነው የሚለው? ሰማ ሰማ። ስለዚህ ሰማ ብለን ለመጻፍ ኤስኢ ሰ ነው፣ ማ ኤምኤ ነው ማለት ነው። ስለዚህ ሰማ ለማለት ይህን ይመስላል ማለት ነው። ኦኬ እዚህ ጋር የምታዩት ተረተ። ይህ ደግሞ ባለ ስንት ብያቸዋለሁ? ባለ ሶስት ሆዬ ቃል ነው ተረተ ተረተ እነዚህ ሙሎቹ የመጀመሪያ ድምፆች ስለሆኑ ምንን ይወስዳሉ ብያቸዋለሁ? ተስንል ቲኢ፣ ረስንል አርኢ፣ ተስንል አሁንም ቲኢ። ስለዚህ ሙሉ ቫውል የሚወስዱት ኢ ነው የሚወስዱ ምክንያቱም የመጀመሪያ ስለሆኑ ማለት ነው። ኦኬ ከዚህ ላይ እንደምታይፍ ደግሞ ባለ አራት ሰለጠነ፣ ሰለጠነ፣ ሰለጠነ ሶ ሰ ስኢ ለ ኤልኢ ጠ ቲኢ ነ ኤንኢ ልክ እንደዚህ ትጽፋላችሁ ማለት ነው። አ ሰ ለ ጠ ነ ምን ይላል? አሰለጠነ አሰለጠነ። ስለዚህ አ ለማለት ኤን እንጽፋለን። ሰ ኤስኢ ለ ኤልኢ ጠ ቲኢ ነ ኤንኤ ምንድነው ልዩነቱ? አ የሚለው አ ለሚለው ኤን እንጽፋለን ማለት ነው። ከዚህ ላይ ኤን እንጽፋለን። ስለዚህኛው ባንድ ላይ አሰለጠነ አሰለጠነ ይላል። ኦኬ፣ ቀጣይ ወደ ሁልዚህኛው ስንመጣ ጎ ራ ጎራ ጎራ ነው የሚለው ስለዚህ ጎ ለማለት ጂኦ? ራ ለማለት አር ኤ ልክ እንደዚህ እንጽፋለን ማለት ነው። ከዛ ተረት ተረት ተረት ለማለት ተ ቲኢ ረ አር ኤ ት ስንል ቲን እንጽፋለን። ስለዚህ በአንድ ላይ ተረት ተረት። እዚኛው ላይ አሁን ተረተ ስንል ተ ሲሆን ቲኢ ቫውል አላት የኛው ግን ት ይችኛዋ የስድስተኛ ፊደል ስለሆነች ቫውል የላትም። ቲ ብቻዋን እንጽፋታለን ልክ እንደ ት ትነበባለች ማለት ነው። ኦኬ ከዚህ ጋር ደግሞ ባለአራት ተናገረ ተናገረ ተ ማለት ቲኢ፣ ና ኤንኤ፣ ገ ጂኢ፣ ረ አርኢ። ስለዚህ በአንድ ላይ ምን ይላል ማለት ነው ተናገረ ተናገረ ኦኬ፣ ቪዲዮውን እያቆማችሁ ሁላችሁም መጻፍ ይኖርባችኋል። በምጽፎ ሰዓት በደንብ ግልጽ እንዲሆንላችሁ ማለት ነው። ስለዚህ ተናገረ ለማለት እንደዚህ እንጽፋለን። ሌላው ደግሞ ተናገረች፣ እኛው ባለ አምስት ነው ማለት ነው። ተናገረች ተማለት ቲኢ ና ኤንኤ ገ ጂኢ ረአርኢ ች ስንል ሲ ከዛ ኤች ማለት ነው። ስለዚህ ይህ ባንድ ላይ ተናገረች ይሆናል ማለት ነው። ኦኬ፣ ወደ ቀጣይ ስንሄድ፣ ኦኬ ደጋ ደጋ ደጋ ለማለት ደዲኢ ነው። ጋ ጂኤ ጂኤ። ኦኬ ስለዚህ በአንድ ላይ ይሄ ደጋ በረት። በረት በረት ለማለት ማለት በቢኢ ረ አርኢ ት ቲን ብቻ እንጽፋለን። ምን ይላል? በረት ኦኬ ሁ ል ጊ ዜ ሁ ል ጊ ዜ ሁ ማለት እች ዩ ል ኤል ብቻ እንጽፋለን ጂ ጂአይ ጂአይ ዜ ዜድ ኢ ስለዚህ ምን ይላል ሁል ጊዜ ሁል ጊዜ። ኦኬ ምን ይላል እዚህ ጋር አ በለፀገ አበለፀገ አበለፀገ ለማለት አ በቢኢ ለኤልኢ ጸ ቲኤስኢ ገስንል ኢ ገያ ፀ ማለት ቲኤስኢ ነው። ገ ስንል ጂኢ ስለዚህ ምን ይላል ይሄ አበለ ጸገ አበለ ጸገ ይሆናል ማለት ነው። ኦኬ ከዚህ ጋር ደግሞ እንደምታዩት ሰላ ሰላ ሰላ ለማለት ኤስኢ ላ ኤልኤ በአንድ ላይ ሰላ ይላል ማለት ነው። እሺ፣ ፈራጅ ፈራጅ ፈላ ማለት ኤፍኢራ ኤፍ ኢ ራ አር ኤ ጅ። ኦኬ ቀጣይ መጨረሻ መጨረሻ መጨረሻ ለማለት መ ኤም ኢ ጨ ሲኤችኢ ልክ እንደ ጨ ረ ስንል አርኢ፣ ሻ ስንል ኤስ ኤች ኤ። ስለዚህ በአንድ ላይ መጨረሻ መጨረሻ። ኦኬ እኛው ደግሞ ምን ይላል? አ ስ መረረ አስመረረ። ስለዚህ አ ኤ ነች፣ ስ ኤስ ረ ሁለቴ አስመረረ ልክ እንደዚህ እንጽፋለን ማለት ነው። ኦኬ ወደ ቀጣይ ስንሄድ ምን ይላል እዚህ ጋ ግቢ ግቢ ግቢ ግቢ ለማለት ጂ ከዛ ቢ አይ ቢ ለማለት ቢ አይ ማለት ነው። እሺ አማን አማ ን አማን ስለዚህ፣ አማን አለ ማለት ኤ ማ ኤም ኤ ከዛ ን ኤን ስለዚህ በአንድ ላይ ምን ይላል አማን ይላል ማለት ነው። እሺ መገመት መገመት መገመት፣ ስለዚህ መ ኤም ኢ የጂኢ መ ኤምኢ ቲ ቲን ብቻ እንጽፋለን። ቲን ብቻ እንጽፋለን። ኦኬ። ቀጣይ ምን ይላል? አባ ረረች አባረረች። ስለዚህ አ ኤ ነው የምንጽፈው። ባ ቢኤ ረ አርኤ ረአሁንም አርኢ? ች ሲኤች። ስለዚህ አባረር ይችላል እንደዚህ እንጽፋለን። ኦኬ ቀጣዩ ምንድን ነው የሚለው? ጌባ ጌባ። ስለዚህ ጌባ ለማለት ግ ጂ ናች ባለማለት ቢኤ ልክ እንደዚህ እንጽፋለን ማለት ነው። እሺ እሸት እሸት እሸት ስንል

ከዛ ት ስንል ቲን እንጽፋለን። በአንድ ላይ ሽልማት ሽልማት እንደዚህ ትጽፋላችሁ ማለት ነው። እዚህ ላይ ደግሞ ተመራረጡ፣ ባለ አምስት ሆሄ ተመራረጡ ሶ ተመራርጡ ብለን ስንጽፍ ተቲመ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 በኢሞ በቴሌግራም በዋትሳፕ በዙም አፕ በግልና በግሩፕ እያስተማር እንገኛለን። የትም ሀገር ሁድ የሆኑ የሚፈልጉትን ትምህርት ለሚመቸው ሰዓት እናስተምራለን። ለሕፃናት ልዩ እንክብካቤ እናደርጋለን። ስልክ 0924 43 05 42 ይደውሉ፣ ይመዝገቡ።